ሰላማችሁ በያላችሁበት ይብዛ ውድ አዲስ ኢንሳይደር ቤተሰቦች፣ እንደምን ቆይታችኋል? ለሰዓቱ መደመጥ ያለባቸውን ዋና ዋና ዜናዎችን እንደተለመደው ወደ እናንተ ልናቀርብ ነው። ከተሰሙ ዜናዎች መካከል በማዕከላዊ ጎንደርና በሰሜን ጎጃም ዞኖች በተካሄደው ውጊያ በርካታ ሰዎች ተገደሉ ተብሏል። ከወላይታ አባቶችና እናቶች ለቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ለወላይታ ፖለቲካ ልሂቃን የተላለፈም ጥሪም ደርሶናል። በዛሬ ዕለት በአዲስ አበባ ውስጥ በፌድ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በቀነኒ አዱኛ ህልፈት የተጠረጠረው አርቲስት አንዱ አለም ላይ ፖሊስ የጠየቀው ተጨማሪ ምርመራ ስለመፈቀዱ፣ የአማራ ክልል መንግስት በአስር ሺዎች የሚቆጠሩ የአድማ መከላከልና የመደበኛ ፖሊስ ያሰለጠነ ስለመሆኑ መገለጹን ወደ እናንተ በዝርዝር የምናቀርብ ይሆናል። ወደ ባህር ማዶ ተሻግረንም ሳውዲ አረቢያ በቡርኪና ፋሶ ከሁለት መቶ በላይ መስጊድ ለመገንባት የገንዘብ ድጋፍ ለማድረግ ጥያቄ ቢቀር ብላትም በቂ መስጊድ አለን ሆስፒታል ገንቡልን በማለት ጥሪያቸውን ውድቅ ስለማድረጋቸው በዝርዝር ወደ እናንተ የምናደርስ ይሆናል። የግሪክ ኦርቶዶክስ ቤተ ክርስቲያን ሊቀጳጳስ የሆኑት አሊፒ ዳፍሮስ የንጉስ ቆስጠንጢኖስ የድል መስቀል ተብሎ የሚጠራውን መስቀል ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ማስረከባቸው ተነግሯል። ለምን አስረከቡት? በዝርዝር የምንመለከተው ይሆናል። አድማጮቻችን አብራችሁ እንድትሆኑ እየጋበዝን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ተመኛው። በቅድሚያም ወደ ትግራይ ክልል እናልፋለን። መንግስት የፕሪቶሪያን ስምምነት በመጣስ የትግራይ ህዝብ ትግስት የተፈታተነ ነው ሲል ህዋት አስጠነቀቀ። ህዋት ጠቅላይ ሚኒስትሩ ለቀጣይ የትግራይ ጊዜያዊ አስተዳደርነት በሚል ጠቆማ ስጡኝ ማለታቸውን ተቃውሟል። ብቻቸውን መሾም አይችሉም ሲልም አስረግጦ ተናግሯል። እኛ ጄኔራል ታደሰ ወረደን ፕሬዚዳንት አድርገን ሾመናል። ነገር ግን የፌዴራል መንግስቱ ችላ ብሎታልም ብሏል። መንግስት የፕሪቶሪያን ስምምነት ምነት በመጣስ የትግራይን ህዝብ ትግስት የተፈታተነ ነው ብለዋል። ድርጅቱ አሁን ባወጣው መግለጫ እንዲህ ብሏል። የኢትዮጵያ መንግስት አሁን የተኩሳቆም ስምምነቱን መተንፈስና ይዘት ወደ ጎን በመተው በተወያይ ወገኖች የጋራ ስምምነት ሳይሆን ተገቢ ባልሆኑ ህጎች አዋጅ፣ 359 ህዝባር 1995 ደንብ 533 ህዝባር 2015 ብቻውን ለመወሰን እየሰራ ነው ብሏል። በፕሪቶሪያው ስምምነት አንቀጽ 10 መሰረት የትግራይ ጊዜያዊ አስተዳደር የተመሠረተው በህወሓትና በኢትዮጵያ መንግስት ድርድር ነው። ስለዚህ በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም፣ ሆኖም ይህንን የሚጥስ ግልጽ እንቅስቃሴ አለ ብለዋል። ከቅርብ ጊዜ ወዲህ የኢትዮጵያ መንግስትና ህወሓት ከስልጣን መወገዱን ተከትሎ በጊዜያዊው ፕሬዝዳንት መተካት ላይ ውይይትም እያደረገ ይገኛል። በጉባኤው የእስካሁን ጊዜያዊ አስተዳደሩ የስራ አፍ አፈጻጸም የገመገመም ሲሆን ጊዜያዊ አስተዳደሩ ፕሬዝዳንት ለመቀየር ተስማምቷልም ተብሏል። ስለሆነም የህወሓት ማዕከላዊ ኮሚቴ ጀነራል ታደሰ ወረደን በፕሬዝዳንትነት እንዲሾም ወስኗል። ነገር ግን ከጠቅላይ ሚኒስትር ጽሕፈት ቤት የቀረበው የአስተያየት ጠሪ ስምምነቱን ችላ ብለውታል። ፕሬዝዳንቱን የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ መስሎ የፕሪቶሪያ ስምምነት ስለሚጥስ ተቀባይነት የለውም ብሏል። እንደዚህ አይነት ኢሰብአዊ ድርጊቶች የፕሪቶሪያ ስምምነትን ብቻ ሳይሆን ዓለም አቀፍ ህግንም ይቀይራሉና በተጨማሪም የህዝቡን ሰላም ለማደፍረስ እና ግጭት ፈጣሪ እንቅስቃሴዎች እየተደረጉ ስለሆነ በአስቸኳይ መቆም አለበት በማለት ህወሓት ማስጠንቀቁን ባወጣው መግለጫ አስታውቋል። በማዕከላዊ ጎንደርና በሰሜን ጎጃም ዞኖች በተካሄዱ ውጊያዎች በርካታ ሰዎች ስለመገደላቸውም ተገልጿል። በአማራ ክልል በማዕከላዊ ጎንደር እና በሰሜን ጎጃም ዞን ከአርብ መጋቢት 12 ቀን 2017 ዓ.ም ጀምሮ በመንግስት ጸጥታ ኃይሎችና በፋኖ ታጣቂዎች በተካሄደው ውጊያ በርካታ ሰዎች መገደላቸውን ነዋሪዎች እየገለጹ ይገኛሉ። በጎንደር ከተማ የፋኖ ታጣቂዎች ተኩስ መክፈታቸውን ተከትሎ ግጭት መካሄድ ዳቸውን የገለጹት ነዋሪዎች አክለውም ታጣቂዎቹ የጎንደር ዙሪያ ጠዳ ክፍለ ከተማ አካባቢውን ተቆጣጥረው መቆየታቸውን ለደህንነታቸው በመስጋት ስማቸው እንዲጠቀስ ያልፈለጉት በማዕከላዊ ጎንደር ነዋሪ ተናግሯል። ሌላኛው ለደህንነታቸው ሲሉ ስማቸውን እንዳንጠቅስ የጠየቁን በሰሜን ጎጃም ዞን መራዊ ከተማ ነዋሪ በከተማዋ የፋኖ ታጣቂዎች ለምን ትምህርት ታስተምራላችሁ በሚል 11 መምህራን ሐሙስ መጋቢት 11 ቀን ቀን 2017 ዓ.ም ከቤታቸው አስወጥተው መገደላቸው ተገልጸዋል። ከወላይታ አባቶችና እናቶች ለቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እና ለወላይታ ፖለቲካ ሊቃን የተላለፈ ጥሪ በሀገር ውስጥና ውጪ ሀገር የሚኖሩ የወላይታ ተወላጅ የእድሜ ባለጸጋ ከሆኑት የወላይታ ተወላጅ ስብስብ እንደተላከና ለቱማ ሚዲያ የደረሰው ጽሑፍ እንደሚከተለው ቀርቧል። እኛ እድሜ ያስተማርን የአጼዎች ስርዓትን፣ የደርግን ስርዓት፣ የኢህአዴግና አሁን በስልጣን ላይ ያለውን የብልጽግና ስርዓት በጥንቃቄ ማየት ዕድል ያገኘን በተለያዩ ማህበራዊ ኃላፊነቶች ህዝብንና ሀገርን እያገለገልንና ያለንን የህይወት ተሞክሮ ለትውልድ የማካፈል ግዴታ የተጣለብን ታላላቆቻችሁ ነን። ይህ መልእክት ለማስተላለፍ ያነሳሳን ለቀጣይ ትውልድ የተሻለ ህይወት ከመመኘት እንጂ የፖለቲካ ወይንም ሌላ ፍላጎት ኖሮን አይደለም። ይህ መልእክት የሚደርሳቸው ልጆችን ቀድሞ ጠቅላይ ሚኒስትር ኃይለማርያምና ተናናሾቹ የወላይታ ፖለቲካ ሊሂቃን፣ ከጊዜያችሁ የተወሰነውን ደቂቃ ወስዳችሁ መልእክታችንን እንድታስቡና እንድትነጋገሩበት ብሎም ተግባራዊ እርምጃ ውስጥ እንድትገቡ በመላው የወላይታ ህዝብና ህዝብ በፈጣሪ ስም እንመኝላችኋለን። መልእክታችን ይህ ነው። ልጆቻችን የቀድሞ ጠቅላይ ሚኒስትር ኢንጂነር ኃይለማርያም ደሳለኝ፣ አንተ በስልጣን ላይ በነበርክ ጊዜ የነበረ ኃላፊነት ሀገራዊ መሆኑን ተገንዝበን ለወላይታ ህዝብ በተለየ መልኩ እንድትሰራ አልጠየቅንህም፣ አላስቸገርንህም አንተና የምትመራውን መንግስት ለመ ለመቃወም የሞከሩትን ሁሉ ተዉት። ልጆቻችን ሀገራችንን እያስተዳደረ ነው፣ ከቻላችሁ አገዙት፣ ካልቻላችሁ ግን እንቅፋት አትሁኑበት ብለን ከልክለናል። ይህንን አንተም ጠንቅቀ ታውቃለህ። ያንን ስናደርግ ጥያቄ ስላልነበረን አልነበረም። ከሌሎች አካባቢዎች የባሱ ወይንም አቻ የሆኑ ጥያቄዎች ነበሩብን። ባይመቸው እንጂ ረስቶት አይደለም ብለን በይደር አልፈነው። በተቻለ ለሰራኸው እናመሰግናለን። ይህንና ያንን አላደረገልንም የሚላቸው በርካታ ጉዳዮች አሉ። ይሁንና ስለፈጸመው መውቀስ አይደለም። አሁን ቡልኳችን ዘርግተን ከፊት የቆም ነው። በዕድሜ እንበልጥሃለን፣ ግን ደግሞ ፈጣሪ አንተን ታላቅና አባት አድርጎልሃል። ልጆቻችን እንደ አባት በፍቅር እንድትመክራቸው፣ እንድትገጽሳቸው፣ እንድታስተምራቸው እንፈልጋለን። ከአንተ ቀጥሎ በፖለቲካው ነባር የሆኑ አመራሮችን ሰብስባቸው፣ አንተምተው፣ አንቺም ተይበላቸው፣ በመካከላቸው መቀባበልና መከባበር እንዲኖር አድርጋቸው፣ ገጽጻቸው አንተ የማይሰሙ ከሆነ ግን እንደ አባት መንግስታዊ ሆነ ድርጅታዊ መዋቅር ላይ ያሉት መሪዎች ልጆች አይደሉምን? ዶክተር አብይ ልጅ አይደለምን? ሌሎች የሀገር መሪዎች ልጆች አይደሉምን? ያሳደጉን የወላይታ አባቶች ልጄ ረሳህኝ እያሉ ነው። ዶክተር አብይን አንተው የሾምካቸው አባቶቼና እናቶቼ እያስቸገሩ ስለሆነ አስተካክልልኝ ብላል። በቀኒ አዱኛ ህልፈት የተጠረጠረው አርቲስት አንዱ ዓለም ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜም ፈቀደ። ዛሬ ሌሎቹ እስካሁን የተገኘውን የምርመራ ውጤት ያቀረበው መርማሪ ፖሊስ የሟች አስክሬን ምርመራ ያሳየው ሟች ከከፍታ ቦታ ወድቃ ህይወታ ማለፉን ነው ብለዋል። ከዚህ በተጨማሪ ሟች ህይወቷ ካለፈበት ስፍራ የምርመራ ናሙና ተወስዶ ለፌዴራል ፖሊስ ፎሬንሲክ ምርመራ ቢሮ ተልኮ ውጤቱ የተጠባበቀ ነውም ተብሏል። የተጠርጣሪው የእጅ ስ ስልክ በብሔራዊ መረጃና ደህንነት በኩል እየተመረመረ እንደሚገኝም የገለጸው ፖሊስ ይህም ውጤቱ ለዛሬ እንዳልደረሰለት ለችሎቱ በማስረዳት ተጨማሪ የምርመራ ቀናትንም ጠይቋል። የአርቲስቱ ጠበቃ በፊታቸው ዛሬ የቀረበው የአስክሬን ምርመራ ውጤት እንዳሳየው ሟች ከከፍታው ወድቃ ሕይወቷ ማለፉ እንጂ የፍቅረኛዋ እጅ እንዳለበት የሚጠቁም ባለመሆኑና ፖሊስ ቀሩኝ ያሏቸው ማስረጃዎች ሆስፒታልና በደህንነት ተቋማት እጅ የሚገኙ በመሆኑ ተጠርጣሪው እነዚህን ማስረጃዎች ያጠፋቸዋል ተብሎ ስለማይጠበቅ በዋስ እንዲለቀቅ ለችሎት ጥያቄ አቅርበዋል። ግራቀኙን ያዳመጠው ፍርድ ቤቱ ፖሊስ የቀሩትን ምርመራዎች እንዲያጠናቅቅ የተጨማሪ 12 ቀናት ጊዜ በመፍቀድ ለመጋቢት 29 ቀን 2017 ዓ.ም ተለዋጭ ቀጠሮ በመስጠት በዋስትና መብት ጥያቄውም ውድቅ አድርጓል ሲል ፖሊስ አስታውቋል። የአማራ ክልል መንግስት በአስር ሺዎች የሚቆጠሩ የአድማ መከላከልና የመደበኛ ፖሊሶችን እያሰለጠነ መሆኑ ተገለጸ። በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በብር ሸለቆ መሠረታዊ የውትድርና ማሰልጠኛ ትምህርት ቤት ተገኝተው በአስር ሺዎች የሚቆጠሩ የአድማ መከላከልና የመደበኛ ፖሊስ ምልመላ አሰልጣኞችን አበረታተዋል። ሁሴን ጣሰው በጉብኝቱ ወቅት የክልሉን ወቅታዊ የጸጥታ ሁኔታና የህዝብና የመንግስት ፍላጎት አስመልክተው የሰልጣኞች ማብራሪያም ሰጥተዋል። በተጨማሪም የስልጠናውን አላማ አስፈላጊነትና ግቦች በተመለከተም ለሰልጣኞች ግልጽ አድርገዋል ሲል የክልሉ ሚዲያም ዘግቧል። ስልጠናው በዋናነት ነጻ፣ ገለልተኛ ወታደራዊ ስነ ምግባር የተላበሰ በስነ ልቦናው ያደገና በራስ አቅም የክልሉን ሰላም ማረጋገጥ የሚችሉ ሰልጣኞችን ማፍራት እንደሆነ እንደሆነም አቶ ደሳለኝ ገልጠዋል። ሰልጣኞች የክልሉን ሰላም በዘላቂነት በማረጋገጥ ህዝቡን ከገባበት ፈተና ለማላቀቅና ፊቱን ወደ ልማት እንዲያዞር በማድረግ ረገድ ትልቅ ኃላፊነት እንዳለባቸውም ተናግረዋል። ሰልጣኞች ከክልሉ አልፎ የሀገርን ደህንነት ለመጠበቅ የሚያስችል ዝግጅነት ላይ መሆናቸውንም ነው የገለጹት። አቶ ደሳለኝ ጣሰው አክለውም ሰልጣኞቹ በጥሩ ቁመና ቁርጠኝነትና የስነ ልቦና ዝግጅት ላይ መሆናቸውንም አረጋግጠዋልም ተብሏል።

ወደ ባህር ማዶ ስንሻገርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከግሪክ ኦርቶዶክስ ቤተ ክርስቲያን መስቀል ተበረከተላቸው። ፕሬዝዳንቱ ከትናንት ወዲያ የግሪክን የነፃነት ቀን በማስመልከት የቤተ ክርስቲያኗን አባቶች በዋይት ሀውስ ጠርተው እንዳነጋገሩም ተዘግቧል። በዚህ ወቅት የግሪክ ኦርቶዶክስ ቤተ ክርስቲያን ሊቀጳጳስ የሆኑት አሊፒ ዳፍሮስ የንጉሥ ቆስጣንጢኒዎስ የድል መስቀል ተብሎ የሚጠራውን መስቀል ለትራምፕ ስጦታም አበርክተዋል። ተጠቅሷል። ይህንን ተከትሎ ፕሬዚዳንት ትራምፕ ማርች 25 በአሜሪካ ውስጥ የግሪክ ነጻነት ቀን ተብሎ እንዲሰየም የሚል ልዩ ትእዛዝ ላይ ፊርማቸውንም አሳርፈዋል። ይህንን ያደረጉት ከሁለት መቶ አራት ዓመታት በፊት ለግሪክ ነጻነት ሉዓላዊነት የታገሉትን ጀክኖች ለማክበር መሆኑንም አስታውቀዋል። በቂ መስጊድ አለን ሆስፒታል ገንቡልን የቡርኪና ፋሶው በኃይል ስልጣን ላይ ያለው ጊዜያዊ መንግስት ከሳውዲ አረቢያ የቀረበውን መስጊድ እሰራላቸዋለሁ። ጥያቄ ውድ ቀርቋል ሳውዲ አረቢያ በቡርኪና ፋሶ ከ200 በላይ መስጊድ ለመገንባት የገንዘብ ድጋፍ ለማድረግ ጥያቄ ብታቀርብም የቡርኪና ፋሶ ጊዜያዊ መንግስት 68 በመቶ ለሚሆነው የቡርኪና ፋሶ ሙስሊም ማህበረሰብ አሁን ያለው መስጊድ ከበቂ በላይ ነው መስጊድ የአመፀኞች መሰብሰቢያ ከተቃዋሚው ህዝብ ቁጥር ጋር ተጣጥሞ የሚቀርብ እንጂ አንድ መስጊድ ለአንድ አማኝ ለማድረስ አይሰራም። በቂ መስጊድን ስላለን ከቻላችሁ ሆስፒታል፣ ትምህርት ቤት፣ መንገድና ሌሎች መሰረተ ልማት እንድንሰራ አግዙን የሚል ጥሪ አቅርበዋል። የቀኝ ግዛት ዘመን ቀኝ ገዢዎች መሰረተ ልማት ከማሟላት ይልቅ ሃይማኖታዊ ተቋማት ላይ ይረባረቡ እንደነበረም ይታወሳል ሲል ተዘግቧል። ውድ የአዲስ ኢንሳይደር ቤተሰቦች ለሰዓቱ የያዝናቸው መረጃዎች ይህንን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ መልካም ጊዜ የተመኘው። ለዚህ ጣቢያ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ